ሰላም ውድ ቻናል የቤተሰቦች በአዲስ ቪዲዮ ተመልሰናል በዛሬ ቪዲዮ የምናየው ስለ አብርሽ ና ስለ ሩታ ጉዳይ ነው እጅግ በጣም ገራሚ የሆነ መረጃ ወጥቷል እንግዲህ ነጻነት ልጅ እንዳላትና በተለይ ነጻነትን የማታውቁ ሰዎች የአብርሽ የዱሮ ጓደኛ ወይም ደግሞ የዱሮ ፍቅረኛ የነበረች ናት እጅግ በጣም ውስብስብ ነገሮች ውስጥ ገብቷል በዛሬ ቪዲዮ ይህንን በሰፊው የምንመለከት ይሆናል ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አዲስ ያለውናችሁ ደግሞ እንደተለመደው ቪዲዮችን ላይክ አድርጉ። እንግዲህ ሀሳብ፣ አስተያየታችሁን ኮመንት ስራ አስቀምጦልን። ወደ ጉዳያችን፣ ከሰሞኑ በጣም ትልልቅ ነገሮች እየተፈጠሩ ነው። በተለይ በአብርሽ እና በሩታ ጉዳይ እጅግ በጣም አሳሳቢ ሁኔታ ውስጥ ገብቷል። ትዳራቸው እንግዲህ ያው እንደምታውቁት ከተጋቡ ወር ባልሞላ ውስጥ ነው እጅግ ከባድ ሁኔታ ውስጥ የገቡት። ይሄ ሁሉ ነገር ደግሞ የተፈጠረው አንድ ነፂ፣ ወይም ደግሞ ነፂ ቲዩብ፣ ወይም ነጻነት ተብላ የምትጠራ ከቡታጅራ ድረስ እንግዲህ ወደ አዲስ አበባ ከመጣች በኋላ ነው። ከዛ በፊት እንግዲህ እንደምታውቁት አንድ ሁለት ቪዲዮችን ለቃ ነበረ ያው የአብርሽ የአብርሽ የድሮ ጓደኛ እንደነበረችና በጣም ብዙ ነገር እንዳሳለፉ በጣም እንደ ጎዳት በጣም ብዙ መከራ እንዳሳለፈች በግልጽ ተናግራ ነበረ። እንግዲህ ወደ አዲስ አበባ ከመጣች በኋላም እንግዲህ ያው እንደምታውቁት አብርሽና ነጻነት ተገናኝቶ ነበሩ። ተገናኝቶም ቢያወሩ ምንም መስማማት አልቻሉም። ሁለተኛ ላይ ደግሞ ሩታ ነጻነትን አግኝታ አዋርታ ነበረ። ያው በጣም ብዙ ነገር ቢነጋገሩም በስተ መጨረሻ ሳይግባቡ ተለያይተዋል ማለት ነው። በተደጋጋሚ ያው ደጋግሞ እያገኘዋት ነው ወደ ቡታጅራ እንድትመለስና ከህይወታቸው እንድትወጣ በጣም ሲለምኗት ነበረ። ይህንን እንግዲህ በጣም ከባድ ያደረገው ነገር አንድ ሚስጥር ይዛ ነው የመጣችው። ያ ሚስጥር ደግሞ በጣም ብዙ ሰው ማወቅ ይፈልጋል። ግን እሷ መናገር አልፈለገችም። በተለይ አብርሽ ደግሞ ይህን ሚስጥር እንድታወጣ አይፈልግም። እንግዲህ ያው ነጻነት ይህን ሚስጥር አወጣች ማለት የአብርሽ ገመና ተጋለጠ ማለት ነው። እንግዲህ ምንድን ነው ይሄ ሚስጥር በዛሬ ቪዲዮ ምና ይሆናል። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አዲስ ያልሆናችሁ ደግሞ ይህን ቪዲዮ ላይክ አድርጎ እንግዲህ ሀሳብ አስተያየታችን ኮመንት ስር አስቀምጡልን። ወደ ጉዳያችን እንገባለን። እንግዲህ ያው እንደምታውቁት ነጻነት ማለት ዲላ ዩኒቨርሲቲ የምትማር ከዚህ በፊት የአብርሽ ጓደኛ ወይም ደግሞ ፍቅረኛ የነበረች ሴት ናት። እንግዲህ ያው በጣም ረጅም ጊዜ ጓደኝነት እንደነበራቸውና በጣም ወደ ፍቅር ግንኙነት ውስጥ ገብቶ እጅግ ትልቅ ቦታ ላይ እንደነበሩ ያው በጣም ብዙ ሰዎችም የሚያውቁት ጉዳይ ነው። እንግዲህ ከድላ ዩኒቨርሲቲ የተባረረችበት ምክንያትና ደግሞ በዛ ላይ ከአብርሽ ጋር የተጣሉበት ምክንያት በዚህ ቪዲዮ ምና ይሆናል። እንግዲህ ከድላ ዩኒቨርሲቲ የተባረረችበት ምክንያት ወይም ደግሞ የወጣችበት ምክንያት ያው በዛን ሰዓት ስላረገዘችና ከአብርሽ ልጅ እንደወለደች ነው። በጣም ብዙ መረጃ ያገኘ ነው። እሱ ብቻ አይደለም። እንግዲህ እንደምታውቁት አብርሽና ነፃነት ተለያይቶ አብርሽም ራሱን ችሎ እንግዲህ ወደ ሩታ ተመልሶ ወደ አዲስ አበባ ስራ ጀምሯል፣ ማለት ነው። ይሄ እንግዲህ የሆነው ከሶስት አመት በፊት ነው። ይህ ሁሉ ነገር ያሳለፈችው ነፃነት እንግዲህ በጣም ከባድ ከባድ ጊዜቶችን አሳልፋለች። እጅግ በጣም ሚከብድ ጊዜ አሳልፍ ያለው በጣም ጎርቶኛል ብላ በተደጋጋሚ ስታወራ ነበረ። እንግዲህ ያው ከህይወታቸው መውጣትም የማትፈልግበት ምክንያት ደግሞ ያው እንግዲህ ልጅም ስላላት ልጅ ስላላቸው በጋራ አብርሽና ነፃነት፣ እንደምታውቁት ያው አብርሽ ደግሞ ከእሷ ጋር እንዲሆን ስለምትፈልግ እንግዲህ በዚህ ምክንያት አብርሽን መተው አትፈልግም ያው በተደጋጋሚ አውርታለች። እንግዲህ እንደዚህ ሆኗል። ሁሉም ነገር ከባድ እየሆነ መጥቷል። በተለይ አብርሽ አሳሳቢ ሁኔታ ውስጥ ገብቷል። ሩታም እንደዚሁ በጣም በጭንቀት ውስጥ እንዳለች መናገር ትችላለች ማለት ነው። በተለይ በቪዲዮቸው በጣም በጣም ሲያወሩ ነበረ። እንግዲህ ነፃነት የያዘችው አቋም ደግሞ በጣም ከባድ ነው። ምክንያቱም ከነሱ መለየት አትፈልግም። እንግዲህ በተደጋጋሚ ቪዲዮ ስትሰራ ነበረ። በተለይ ከአ ብርሽ ጋራ መሆን እንደምትፈልግ እና ከሱ ጋራ መኖር እንደምትፈልግ በተለይ ሩታን ደግሞ ከሕይወቷ ማስወጣት እንደምትፈልግ ኢቭን ሰው ማያስበውን ነገር እያሰበች ነው ማለት ነው። እጅግ በጣም ከ ከባድ ሁኔታ ውስጥ ገብቷል ማለት ነው። አብረሽ እንግዲህ ያገኘነው መረጃ ነጻነት ልጅ እንዳላትና የተለያዩበትም ሰዓት እንግዲህ ያው ልጅ እንዳረገዘች ያው አብረሽም እንደሚያውቅ በደንብ ተናግራለች ማለት ነው። በሆነ ሚዲያ እንግዲህ ያገኘነው መረጃ ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። አዲስ የሆናችሁ ሰብስክራይብ አድርጉ። አዲስ ያልሆናችሁ ደግሞ ላይክና ኮሜንት ማድረግ እንዳትረሱ። ያላችሁበት መልካም ጊዜ ይሁንላችሁ።